ግንቦት ሁለት ጤና ይስጥልኝ አርማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፌዴራል ፖሊስ ኮሚሽኑ ጀኔራል ደመላሽ በብሔራዊ ቴሌቪዥን ቀርበው የፋኖ ኃይሎች በአዲስ አበባ እንቅስቃሴ እያደረጉ መሆናቸውን ተናገሩ። ኮሚሽነሩ በሰጡት መግለጫ የፋኖ ኃይሎችን ጨምረውም እሳቸው ጽንፈኛ ያሏቸው ሌሎች ቡድኖች በአዲስ አበባ ይዘናል ሲሉም ተናግረዋል ተገልጸዋል። ኮሚሽነሩ የፋኖ ኃይሎች ምን ያክል በአዲስ አበባ በፈለጉት ሰዓት የፈለጉትን ማድረግ እንደሚችሉ ባሳበቀባቸው ንግግራቸው ከዘጠኝ መቶ በላይ የፋኖ እና የሸኔን ጨምሮ የአልሸባብ ቡድን አባላትን በአዲስ አበባ ጥቃት ሊፈጽሙ ሲሉ ይዘናቸዋል ሲሉ የተለመደ ፕሮፓጋንዳቸውን ተናግረዋል። ዝርዝሩን ይዘናል፣ ታደምጡታላቸው። በሌላ በኩል የኤርትራ መንግስት በድጋሚ የአብይን መንግስት መተቸቱ ተሰማ። የኤርትራ መንግስት የኢትዮጵያ መንግስት ጅል ሲልም በጠራበት መግለጫው የኢትዮጵያ ሕዝብን መምራት አልቻለም ሲልም አብጠልጥሎታል። የኤርትራ ኮሚኒኬሽን ቢሮ ያወጣው መግለጫ የብልጽግናን መንግስት በትችትና በስድብ ያጠመቀ ሆኗል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። በሌላ በኩል አፋር ክልልን የጦር ሜዳ ለማድረግ ብልጽግና መዘጋጀቱ ተሰማ። አፋርን ከኤርትራ ጋር ለሚደረገው ጦርነት አፋር ክልል ላይ ከወዲሁ እቅድ መውጣቱ ተነግሯል። አፋር ክልልን ጠቅሎ የመውሰድ ኦሮሚያ መቋመጧም ተነግሯል። ዝርዝሩን ይዘናል። በሌላ በኩል የፋኖ ኃይሎች በብልጽግና ሰራዊት ላይ የሚያደርሱትን ጥቃት አጠናክረው ቀጥለዋል። በአማራ ክልል እየተደረገ ያለው ውጊያም ተፋፍሞ ቀጥለዋል። የፋኖ ኃይሎች በወሰዱት እርምጃም በርካታም የአገዛዙ ጦር ሞትና ቁስለኛ መሆኑም ተረጋግጧል። የፋኖ ኃይሎች ከተሞችንም ከአገዛዙ መቀማታቸውንም አጠናክረው ቀጥለዋል። በጥቅሉ ከአማራ ክልል የተገኙ የግንባር ምርጫ ልጆችን በሰፊው እናስደምጣቸዋለን። በወሎ በአራት ግንባሮች የመከባድ ጦርነት ተደርጓል። የአገዛዙ ወታደራዊ ካምፕ ሙሉ ለሙሉ ተደምስሶም በፋኖ ኃይሎች ቁጥጥር ስርም ገብቷል። የምሬ ወዳጁ ልጆች በወሰዱት መብረቃዊ ጥቃት የአገዛዙ ጦር የሬሳ ክምር መሆኑም ተነግሯል። ሁለት ፓትሮልና ሶስት ጦር አልቆ ቁስለኛም መጫኑ ተሰምተዋል። በአራት የወሎ ግንባሮች የምሬ ልጆች ታሪክ ሰርተዋል፣ እንመለከተዋል። በሌላ በኩል ይህ የም ትመለከቱት የፋኖ አባል ጀግንነት ፈጽሞ ትግሉን አደራን ከዳር አድርሱት ብሎም የቴዎድሮስን ጽዋ ጠጥቶ መሰዋቱ ተነግሯል። ይህ ጀግና የፈጸመውን ታሪካዊ ጀግንነትም በዝርዝር እናስደምጣችኋለን። በሌላ በኩል የአማራ ክልል ገበሬም መንግስት እንዳናርስ ከለከለን ንጹሐንንም እየጨፈጨፈ ነው ሲሉ ድምፃቸውንም አሰምተዋል። በቪዲዮም እናስመለክታችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ ባርስተ ዜናም እያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ተበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁ ቆዩም ቀዳሚ ወዳደረኩት ዘገባ አልፋለሁ። ኤርትራ ዘለፏን ቀጥላበታለች። የኤርትራ ማስታወቂያ ሚኒስትር በይፋዊ የኤክስ ገጹ ላይ በትግረኛ ባሰራጨው ጽሁፍ የብልጽግና መንግስት ጅል እስከ ማለት የደረሰ ከፍተኛ ትችት ሰንዝረዋል። ቀጥተኛ ከትግረኛ የተተረጎመውን የኤርትራ ኮሚኒኬሽን ቢሮ መግለጫ እንደሚከተለው አነቧለሁ። ኢትዮጵያ ካላት ጂኦ ፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም። በማለት የሚጀምረው ጽሑፍ ይቀጥልና እስካሁን ኢትዮጵያ የምትመራው ከአጼ ሚኒሊክ ጀምሮ በአምስተኛው መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች። ስለሆነም የኢትዮጵያ ዜጎች የሀገራቸውን ሉዓላዊነት ሲደፈርስና አንድነታቸው መደፍረሱም በእጅጉም እያሳሰባቸው ይገኛል፣ በማለትም ይገልጻል። በአሁኑ ወቅት የችግሩ ብቸኛ መፍትሄ የትጥቅት ትግል ነው ብለው በማመንም በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች በብልጽግና መንግስት ላይ ውጊያም ከፍተዋል ሲልም የብልጽግና መንግስት በሀገሬው መጠላቱንም ይገልጻል። የኤርትራ መንግስት ይቀጥልና ከ2020 እስከ 2022 ከተደረገም ከባድ ጦርነት በኋላ ኢትዮጵያዊነቱን ጥያቄ ምልክት ውስጥ የገባው የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነቱን ይናፍቃል ሲልም ይገልጻል። የኤርትራው መግለጫ ስለ አማራ ክልል ጦርነትም ያነሳል። የአማራ ክልል ህዝብ በመንግስቱ ላይ እምነታተው ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጩም አድርጎታል። በዚህም ይህንን ለማስከበር የትጥቅ ትግል ጀምሯልም ይላል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ አልወጣም በማለት በኦሮሚያም ትርምስ እንዳለም ይገልጻል። የብልጽግናው መንግስት በዋና ከተማ በአዲስ አበባ ብቻ ተወስኖም በህገ መንግስቱ ስም እየዘፈኑ ያሉትን ችግሮች ችላ ማለቱንም የመረጠ ይመስላል ሲል ይቀጥላል። እንዲያውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት የብልጽግና መንግስት ብስለትና ብቃት የለውም ሲልም ይቀጥላል። ኢትዮጵያውያን በመንግስታቸው ጅልነት እንዲህ ያለም ያልተረጋጋም አካባቢም መጋፈጣቸው በእውነቱ ያሳዝናል በማለትም የኤርትራ መንግስት እዝነቱንም ይገልጻል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቹ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያም እስከ ኢትዮጵያ ዳር ድንበር ድረስ አሳሳቢ ነው ሲልም ይገልጻል። በአራት መንግስታት፣ በሚኒሊክ በኃይለ ሥላሴ፣ በድርግና በኢህአዴግ ሉዓላዊነቷና አንድነቷን ያስጠበቀችው የኢትዮጵያ ጂኦፖለቲካዊ ቅርጽ አሁን ላይ ያለው ሁኔታ ብዙዎችንም ያሳስባቸዋል ይላል። የኤርትራ ማስታወቂያ ሚኒስትር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለውም በመግለጽ ይህንን በዚሁ ይቋጫል። ከዚህ ጋር በተያዘም የኢትዮጵያው መንግስት የብልጽግና ስርዓት ሰሞኑን ኤርትራ እያራምድቹ ያለውን ተከታታይ ዘለፋን በተመለከተ ምላሽ ከመስጠትም ተቆጥቧል። ይህ በእንዲህ እንዳለ አምባገነኑ ስርዓት አፋርን አዲሱ የውጊያ ግንባር ለማድረግም እየተዘጋጀ መሆኑ ተጋለጠ። ይህ አብይ አህመድ አገዛዝ ከኤርትራና ህወሀት ጋር በሚያደርጉት ጦርነት የቀጠናውን ሀገራት ብቻ ሳይሆን ብዙ ኃይሎችን የሚያካትት እንደሆነም የሚወጡ መረጃዎች ያመላክታሉ። በብልጽግና ተቀናቃኞች ፍልሚያ ከሚደረግባቸው ቀጠናዎች መካከል አንዱ የአፋር ግንባር ነውም ተብሏል። የብልጽግና ኃይል ሰልቃጮም የኦህዴድ መንጋ ትልቅ ኢምፔር ገነባለሁ የሚለውን ህልሙን እውን የሚያደርገው የአፋርን ህዝብ በጦርነት አውድሞናም አሰድዶም የአፋር ክልልን ሰልቅጦም ከአማራ ክልል ከሚገኘው ከሚሴዞን ጋር አጠቃሎም እስከ ቀይ ባህር ያለውን ቀጠና በማካለል የአማራና የትግራይን ህዝብ ደግሞ በወልቃየት እያነታረከ አዲስ ሀገር ለማዋለድ ነው የኦህዴድ ብልጽግና ቡድን በአፋር ግንባር ወደ አሰብ የሚያደርገውን ወረራ ያግዝለት ዘንድ በአፋር ግንባር ከፍተኛ ቁጥር ያለው የውጭና የአገር ውስጥ ባንዳዎችን ሰብስቦ በአፋር ምድር እያሰለጠን እንደሚገኝም መረጃዎች ወጥተዋል። በአፋር ግንባር የኤርትራ ተቃዋሚዎችን ብርጌድ ናሀምዶን በሚል በከፍተኛ ቁጥርም እያሰለጠን ይገኛል። ከዚህም በተጨማሪ የቀይ ባህር አፋሮችን ነጻ ግንባርና በነጌታቸው ረዳ የሚታዘዝ ከነደብረጽዮን ገብረ ሚካኤል የተገነጠለም ጀኔራሎችን በመያ እስከ 25 እስከ 30 ሺ የሚገመት ሰራዊት በአፋር ክልል ውስጥ በአራት የስልጠና ቦታዎች ላይ ማሰልጠን መጀመሩም ተነግሯል። በዚህ የአፋር የውጊያ ግንባር እየሰለጠነ ያለውን ሰራዊት የቱርክና የተባበሩት አረብ ኤምሬቶች መንግስት በገንዘብና በሰው ኃይል እያገዘው ሲሆን፣ በሌላ በኩል በኤርትራ ያለውን ቡድን ደግሞ የግብፅ መንግስት ከፍተኛ ቁጥር ያለው መሳሪያ ሰሞኑን ለኤርትራ መንግሥት ለትህነግ በግፍም አቀብሏል፣ በገፍ አቀብሏል። አንድ የስቶክሆልም የወታደራዊ ጥናት ማዕከል በወጣው የወታደራዊ ግምገማ መሰረት የብልጽግናው የአብይ አህመድ መንግስት የአማራን ህዝብ ድጋፍ ካላገኘ ጦርነቱም በሳምንታት ውስጥ በኤርትራ በሚደገፉ ኃይሎች የበላይነት ይጠናቀቃል ሲልም ዘግበዋል። በኤርትራ የሚደገፉ ኃይሎች የተባሉት ግን በዝርዝር አልተገለጹም። ከጦር ግንባር ወደተገኙ ተገኙ ሰበር ዜናዎች አልፋለሁ። ሰበር ዜና በራያ ቆቦ ወረዳ አራዱም ቀበሌ ላይ የነበረው የአግዛዝ ወታደራዊ ካምፕ ሙሉ ለሙሉ መደምሰሱ ተሰማ። ዋርካው ምሬ ወዳጁ ልጆች አጥብ ያለ ሌሊቱን ወታደራዊ ካምፑን በመቆጣጠር በርካታ የአግዛዝ ወታደሮችን ሲደመሰሱ በርካቶችን ደግሞም አቁስለዋል። አፋባሃ ምስራቅ አማራ ኮር ሁለት 2 ዞበላ አምባም ክፍለ ጦሮች ጦሮች በአራት ግንባር ማለትም አቦ ሆይ ጋሪያም፣ ድንጋይ ቀበሌ አረፉ ጊዮርጊስ እንዲሁም አራዱም ከተማ የፋሽስቱን ብልጽግና ዙፋነ ጠባቂ ጦር ጋር በመፋለም ታላቅ ድል ሰርተዋል። ዞበል አምባ ክፍለ ጦር አራተኛ በረኸኛው ሻለቃ በአባሆይ ጋርያ፣ ሁለተኛና ስድስተኛ ሻለቆች በአረፉ ጊዮርጊስ፣ ሶስተኛም ራያ ሻለቃ ከቆይ ጋርያ እስከ ድንጋይ ቀበሌም፣ እንዲሁም የክፍለ ጦሩ ቃኝና የአንድ ሻለቃ ቃኝ ራያ ቆቦ አራዱም ከተማ በአጠቃላይ በአራቱ ግንባር ድል ተጎናስፈዋል። የዞበላምባ የክፍለ ጦር ቃኝ እንዲሁም አንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማም ሌሊቱን ገብተው የብልጽግናን ኃይል ካምፕ በመቆጣጠር በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ እንዲሁም ቁሳዊ ጉዳት በማድረስ የብልጽግናን ጦር አንገት በማስደፋት ታላቅ ድል ሰርተዋል። ሁለተኛና ስድስተኛ ሻለቆች ወደ አረፉ ጊዮርጊስ ለመውጣት አስቦ ማጥቃት ያደረገን የብልጽግናን ኃይል በመረምረም በርካታ ሙትና ቁስለኛም አሳቅፈው ወደ መጣበት መልሰውታል። ከራያ ቆቦ በሰሜን ምስራቅ አቅጣጫም ድንጋይ ቀበሌ ዙሪያም አንደኛ ራያ ሻለቃ በርካታ የብልጽግና እግረኛ ሰራዊት በሞርተር በዙ 23ና ብረት ለበስ ታጅቦ ማጥቃት ቢያደርግም አንድ አካባቢ ብቻ 22 አስከሬን ያነሳ ሲሆን፣ ሶስት ፓትሮልና ሶስት ኦራል ቁስለኛ ወደ ቆቦ ሆስፒታል ጭኖ መውሰዱም ተረጋግጧል ልማደኛው ራያ ሻለቃ የብልጽግናን ኃይል ከመረምረም ባሻገር አንድ ጓድ ዙፋን ጠባቂም ሰባት ክላሽና ከ2100 በላይ የክላሽ ተተኳሽ መማረክም ተችሏል በርካታ ሰባዊና ቁሳዊ ኪሰራም የደረሰበት የብልጽግናው ኃይል ንጹሐንን ኢላማ ያደረገም። የከባድ መሳሪያ ጥቃት በመክፈት ድንጋይ ቀበሌም አካባቢም ልዩ ስሙ ኮረራው መንደር በብረት ለበስ ሶስት መኖሪያ ቤት ከነሙሉ ንብረቱን በማቃጠል ሙሉ ለሙሉ አውድሞታል። ታዋቂው ዘኢኮኖሚስት መጽሔት የአብይ አህመድዋን አስከፊ ኢትዮጵያ የሚገልጽ ጭፍጨፋ በሚል አርዕስት ዜና አስደንጋጭ ዘገባ አወጣ። መቀመጫውን በለንደን ያደረገው የእንግሊዙ እውቅ ዘኢኮኖሚስት ኢኮኖሚስት መጽሔት ከሁለት ወራት በፊት በፈረንጆቹ መጋቢት 31 2025 ዓመተ ምህረት በጎጃም ሰሜን ሜጫ ወረዳ በብርቃት ከተማ በበርካታ ንጹሃን ላይ የተፈጸመውን ዘግናኝ ጭፍጨፋ የአብይ አህመድዋን አስከፊ ኢትዮጵያ የሚገልጽ ጭፍጨፋ በሚል አርእስት ማሰራጫው በዛሬው ዕለት ባወጣው አስደንጋጩ ዘገባም አስነብበዋል። መጽሔቱ ባወጣው ዘገባ መሰረት በትንሿ ብርቃት ከተማ በፋኖና በአብይ አህመድ ሰራዊት መካከል ለአምስት ሰዓታት ያክል ውጊያ ከተደረገ በኋላም የአገዛዙ ወታደሮች ወደ ከተማዋ ዘልቀው መግባት የቻሉ ሲሆን ወደ ከተማዋ እንደገቡም ወዲያውኑ ንጹሐን ከቤታቸው እየጎተቱ በማውጣት መግደል ጀመሩ በማለት ሶስት የአይንማኞችን ዋቢ አድርጎም ዘግበዋል። ዘኢኮኖሚስት በዘገባው የአገዛዙ ሰራዊት ከተማዋን ተቆጣጠረ በኋላ ከአራት እስከ ስድስት የሚሆኑ ወታደሮች በቡድን በቡድን እየሆኑ ንጹሐን ቤት ለቤት እየጎተቱን በማውጣት መንገድ ላይ እጃቸውን ወደኋላ አስደርገው በማንበርከክ አስከፊ የሚባል ጭፍጨፋም ፈጽመውባቸዋል ይላል የኢኮኖሚስት ዘገባ። ሁለቱን ተደብቆ ሲከታተል የነበረ አንድ የአይን ማኝ አራት ሴቶች በከተማዋ የአውቶቢስ መናሪያ ጠገብ እጃቸውን ወደ አድርገው እንዲም በረከኩ ከተደረጉ በኋላም ወታደሮቹ ከጀርባ ቁመው በደቀኑባቸው መሳሪያ አውቶሞቲቭ ተኩሰው ገደሏቸው በማለት በወቅቱ የነበረውን አስደንጋጭ ሁኔታ ለዘ ኢኮኖሚስት ያስረዳል። ይኸው የአይንማኝ አንድ ካህን ከቤተ ክርስቲያን ጠገብ በወታደሮቹ መገደላቸውን ጭምር እንደተመለከተም ለመጽሄቱ በዘግባው አስረድተዋል። ግድያው በተፈጸመ ማግስት ጠዋት ወደ ብርቃ ከተማ እየተመለሰም። ሌላ የአይንማኝ ማኝ ሬሳዎች በየቦታው ወድቀው ማየቱንና በቦታው 56 አስከሬኖች እንደቆጠረም ዘኢኮኖሚስት ባስነበበው ዘገባም ተመልክተዋል። ዘገባው አያይዞም የአገዛዙ ወታደሮች በፋኖ ሽንፈት በሚያጋጥማቸው ወቅት ሽንፈታቸውን ለማካካስ በንጹሐን ላይ የጅምላ ግድያ በመፈጸም በርካታ ንጹሐን ያለ ጥፋታቸው የበቀል ማወራረጃም ያደርጋል። በማለትም ገልጿል። ወደ ጦር ግንባር መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረ ስላሴ ብርጌድ በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት ፈጸመ። በትላንትናው ዕለት 05 ቀበሌም እገብ አለው በማለት ከማለዳም እስከ ምሽቱ ድረስ ውጊያ ቢከፍትም የተስፋ ብርጌድን ወታደር ኃይል መቋቋም አቅቶት ሙትና ቁስለኛውን ተሸክሞ መመለሱን የአይን ማኞች ገለጹ። ሽንፈትን ልማዱ ነው። ይህ የአብይ አህመድ ኃይል የህዝብ መገልገያ የሆነውን የሸጋን ጤና ጣቢያና የንጹሐን ሀብትን ንብረቶችን በሞርተር ሲደበድብ ማምሸቱም ነው የተነገረው። ይሁን እንጂ የተስፋ ልጆች ዛሬም እንደ ጥንቱም የብልጽግናን ኃይል አከርካሪውን ሰብረው ወደ መጣበት ልከውታል ሲሉም የአይንማኞች ማኞች ገልጸዋል። በርካታ ሙትና ቆስለኛም እንደተመለከቱም ነገር ግን መቁጠር እንዳልቻሉ ነው የተነገረው። ይህ በእንዲህ እንዳለ በጎጃም ብልጽግና ቤቱ እየፈረሰበት ነው። በትላንትናው ዕለት በሰሜን አቸፈር ወረዳም ዳርፋር ላይ በድሽቃና በብሬን የተራራ ድንጋይ ሲፈልጥ ያረፈደው ቤቱ የፈረሰበት ብልጽግናም እቅዱ እየከሸፈም ፋኖም ከተሞችን እየተቆጣጠረበት ይገኛል። በዚሁ ቀን ሳንካራ ከተማ የነበረው የብልጽግና ኃይል ፋኖ መጣ ሲባል ሳንካራ አለቆም ወደ አሲኖራም ኖራም ጭንባ ፈርጥጠዋል። ፋኖም ሳንካራ ከተማን በጠዋቱ በትላንትናው ዕለት ሙሉ ለሙሉ መቆጣጠሩን ዘግበን ነበር። አሁንም የፋኖ ኃይሎች በሳንካራ ከተማም እየተጎማሸሩ ነው። በትላንትና ሁለት ከሰዓትም ከበለን ተነስቶ ወደ ይስማላም ያቀናው የፋኖ ኃይል ይስማላ ከተማ ያለውን የአብይ ዙፋን አስጠባቂ ወታደር ሲደበድበው እንዳመሸም የዓይን ማኞች ገልጸዋል። በዚሁ ቀንም ሶስት ሙትናም አራት ቁስለኛም የብልጽግና ኃይል ማስተናገዱ ነው የተነገረው። ማታ ላይ ሊበን ከተማ ያለው የዙፋን አስጠባቂ ወታደር ፋኖ ገባ እያለም በእውር ድንብር ከባድ መሳሪያ እየተኮሰ ማምሸቱም ተነግረዋል። ይህ በእንዲህ እንዳለም ይህ በምስሉ ላይ የምትመለከቱት ጀግናም ትግሎን አደራ ሲል በጀግንነት ተሰዋ ከእንግዲህ ወዲያ እኔን አታገኙኝም የጀመርነውን ትግል ግን ከዳር አድርሱልኝ አደራ ብሎም ራሱን በክብር የሰዋ ጀግንነት መልኩ የሆነ አለማየው የልማን ነው በምስሉ ላይ የምትመለከቱት የጀግንነት ታሪክ ዛሬም እንደወትሮም በአረርቲ ከተማ ኩምቢ መስቀያም ተደገመም ከአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ከሰም ክፍለ ጦር ነበልባል ብርጌድ የተላለፈም የጽናት መልእክት በትላንትናው ዕለት ከአሁኑ በፊት ስርዓቱ ወንበር እንዲጠብቅለት በአፈሳም ቢያስታጥቀው የብልጽግና ወንበር ጠባቂዎች በሕዝቡ ላይ የሚሰሩትን ግፍና በደል መቋቋም ስላቃተው ሁለት የብልጽግና ተጋላቢ ሚሊሻዎችን ደምስሶም አንድ አክስሎ ወደ ወንድሞቹ ነበልባሎቹ ብርጌድ ከወራት በፊት ተቀላቅሎ እየታገለ የሕዝብ ደጀነቱን ሲያስመሰክር ቆይቶ በትላንትና ሁለት በድጋሚም የአብይን ወንበር ጠባቂ ሲያራግፈው ቆይቶ የያዘውን ጥይት እስከ መጨረሻው በብልጽግና ኃይል ላይ ተጠቅሞ አንድ ሲቀረው ለጓዶቹ ደውሎ ከእንግዲህ ወዲያ እኔን አታገኙኝም የጀመርነውን ትግል ግን ከዳር አደርሱት ሲል አደራ በማለት የአጼ ቴዎድሮስንና የነናሁ ሰናይን ታሪክ ደግሞት ወጣት አለማየሁ ይልማም በክብር ተሰውቷል። ይህ ብልጽግናው ጉጀሌም እጅ ለመያዝ ቢሞክርም ጀግናው አለማየሁ ይልማም የከበበውን ወንበር ጠባቂ ሰራዊት በያዘው ክላሽ ሲያራግፈው ቆይቶም በክብር ራሱን ሰውቷል። እጅ ይዛለሁ ብሎ የሄደው ጉጀሌም ሙትና ቁስለኛም ይዞ ተመልሷል። ለወዳጅ ዘመዶቹ ጓ ጉዳዮቹን መጽናናትን ይስጥልን እያልን በቀጥታ ወደ ሌላኛው ዘገባ ያልፋለው። በሌላ በኩል የፌደራል ኮሚሽን ዋና አዛዡ በአዲስ አበባ የፋኖ ኃይሎች እንቅስቃሴ እያደረጉ መሆኑን ተናገረ። የፌዴራል ኮሚሽኑ የፋኖ የሸኔና ሌሎች እሳቸው አሸባሪ ሲሎ የጠሯቸው ቡድኖች በአዲስ አበባ እንደሚገኙ ጠቅሰው ከነዚህ ቡድኖች ከ900 በላይ ታጣቂዎችን በቁጥጥር ስር በመዲናዋ አውለናል ሲሎም ተናግረዋል። በሽብር ወንጀል እየተሳተፉ ያሉ እነዚህ የሸኔም የጽንፈኛ ፋኖ አይልም ሌሎች ያልሸባብና ሌሎችም ፍላጎት ያላቸው ኃይሎች እኛ ሀገር ላይ እንደፈለጉ ሆነው ያንን ማድረግ እንደማይችሉ እነሱ አረጋግጠዋል። ምክንያቱም ለአብነት ለማንሳት በተለያየ ጊዜ አዲስ አበባ ላይ ፍላጎቶችን ሙከራዎችን የማድረግ ሌሎች ከተሞች ላይ እነዚህ አይነት ሙከራዎችን ክልል ከተሞች ላይ ማድረግ ፍላጎት አለ። ነገር ግን ያንን የጸጥታ ኃይሉ የደህንነት ተቋማት እንደዚሁ ደግሞ ሕብረተሰቡ ተቀናኝተን እየሰራን ስለሆነና የተለያዩ ቴክኖሎጂዎችም እየተጠቀምን ስለሆነ አንድም ጊዜ ሙከራቸው ሳይሳካ በቁጥር ስር ያሉበት ሁኔታ ነው ያለው። ለአብነት ለማንሳትም በዚህ 9 ወር ራሱ ወደ 972 በተለያየ ሽብር ተግባር ውስጥ ለመሳተፍ የተንቀሳቀሱ ኃይሎችን ፌዴራል ፖሊስ በቁጥጥር ስራ ውሎ። በጣም ኮሚሽነሩ ይህንን ይበሉ እንጂ በእነሱ አመለካከት ንጹሀን አማራን በአዲስ አበባ እያፈሱ ፋኖ ናችሁ በሚል ታርጋም እንደሚያሰቃዩ በተደጋጋሚ ብዙ መረጃዎች ወጥተውባቸዋል። ይህ ፋኖ ኃይሎች ጥቃት ማድረስ ሲፈልጉ በማንኛውም ቦታና ሰዓት መፈጸም እንደሚችሉ ከዚህ ቀደም አርበኛ ናሁሰናይ በአዲስ አበባ መሀል ቦሌ ላይ በከወነው ድንቅ ኦፕሬሽንም አሳይቶናል። በመጨረሻ የአማራ ገበሬ መንግስት እንዳናርስ ከለከለን፣ ንጹሃንንም እየጨፈጨፈ ነው ሲል እንዲህ በምሬት ይናገራሉ። ገበሬዎቹ የሚሉትን አድምጠን እንመለስ። እሺ፣ በጣም እናመሰግናለን። የምናመሰግን ምንድን ነው ጠያቂ እንዲህ ሮሯችን የሚሰማን ታገኘ። እኛማ የምንነግረውም ማጠን ግራ ገብቶን መሬትና ዳውሉን ያሳልፋል። ዝም ብለን ነው አሁን በማዳበሪያ ውድነት ማዳበሪያ የሚገዛ ዘንድሮ በሬውን እየሸጠ ነው። አንድ በሬ ያለውም እየለመኑ ይሆን አርሳለሁ ብሎ በሬውንም እየሸጠ ነው። ያሙን ወደ ደግሞ በዚህ በጥቁር አፈር በዚህ ነው መሬታችን ያለ ያም እየተከለከለ፣ አትዝሩት፣ አትዝሩት ወንጀለኛ ታለስ ተፈልጎ እራሱ አይጎጣውም፣ አይያዝም። እንዴት አርሶ አደሩ ገበሬ እንዴት

መጋቢው መጋቢው እየተጠመደ ምን እያለ መሬት እንኳ የለውም። ዝም ብሎ ምስኪን ያተደ አደበደበ እና እነ ሙሉነህ ጌትነት ነጋሽ ዋለሙ ጉብሎች ምን ነው ወንጀለኛ ወንጀለኛ ያስታል። ወንጀለኛው ተፈልጎ ያኛው እርምጃ ይወሰድበታል እንጂ ንጡ ሰው ይደበደባል። ወታደር እኮ ወትሮም አለ፣ ስራየት እኮ ወትሮም አለ በአባቶቻችን ጊዜ ግን አሁን አዲስ ነው የመሰለኝ። እኔ በአሁን ዘመን እንግዲህ ወደ ሰባ አመቴ ነው እና እንዲያስ ይሆን ድረስ እንዲህ ያለ አይቻል አውቅ እና ልማት ልማት ልማት ተለለኩ። እንዴት ሆና ነው የምትተዳደር? በልማት ላይ እኮ ነው ሁሉም ተመግቦ የሚያደር። የመንግስት ሰራተኛ ይባል፣ ማንም ማብራሪ ይባል፣ በእርሻ ላይ ነው በልማት ላይ ነው እና ልማት ይቋረጥ ዋልካችሁ እንዳዘሩ ተብሎ ተከለከለ እና በዚህ መሀል እንዴት ሆኖ ነው? እንዴት እንዴት ያለ እንዱሮ ነው እና ይህን የመሰለ ችግር ደርሶብናል። እኔም መሰለ ችግር ደርሶብናል። መንግስት አለ ግን እንዲህ አይሆንም ነበር መንግስት መንግስት ቢኖር፣ እርትና ፍትህ ፍትህ ጎደለ ፍትህ ተጓደለ የሚል ቢገኝ እንዲህ አይደረግም ነበር። የማንም የሚጮህለት ሰው ጠፍቶ ነው። የሚጮህለት ሰው ጠፍቶ ነው እንግዲህ በዚህ በአማራ ክልል ስንሳ በገራይ ጎጥ የደረሰብንን ችግር ነው የምናገረው። አሁንም ሆን አብራርች ቀደም ሲል እንግዲህ በነበረበት በፋኖና በአድማበተን በመከላከያ አጥን እንደ ወረዳ አንድ ሀገር እንትን ጉዳት የነበረበት ነው። ለምን መጣ መከላከያ? ገራይ ላይ ሰፈረ አሰፈረ በኋላ አርሶ አደሩ በዱላ ተጨፍጭፎ ተጨፍጭፎ

ብዙ ሰው ነው ተባሮ የመጣ። እንትን አንዱ አለም በዳኛውን እኔ እንኳን ማውቃቸው ማለት ነው። ግብሮች ተለይተው ተባሮ የመጡበት ወራት ነው። የዚህን ጉዳይ እውነት መንግስት አለ በየፓውን ሰዓት እኔ መናገር ማለት መንግስት ስለሌለ ሁላችንም ታፍነን ነው ተቀምጠን ያለው።